አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ የቱ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እንዲሁም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑን። ያው ይህን ሁለት ቀን ቪዲዮ መስራት ተስተፍ እያልኩ ነው። ያው እንግዲህ ስለ ቀሙም ላስታወቃችሁ ነው። ማሜም ገጠር ስለከረመ እንክብካቤ እናደርግለት። እና ዛሬ ፒዛ ልሰራ ነው። ስለዚህ ስለ እቃ ሳወራ ማለት ነው። ሐቂቃተን ወጥ ብሰሩበት፣ ጥብስ ብሰሩበት በቃ እንዴት ላስረዳችሁ? በቃ የፈለገችሁትን መስራት ትችላላችሁ ማለት ነው። ስለዚህ ጋ ሴራሚኩ ነው እንግዲህ እኔ ፒዛ ልጋግር በራሱ ነው ያወቀሁት በዚሁ ማለት ነው። አይዝም በቃ በደንብ ቂጣ ብጋግሩበት ምን ብትሉበት እና ይሄን እቃ። ዶችዬ

አያችሁት እኔ መጠኑን ስለማቅ ለስቹ ታዩ ማብኮ ማለት ነው መጠኑ ብዙ ጊዜ ስለመሰራ ያት ቤተሰቦች እንደዚህ አድርጋለሁኝ። እንትነ ይሰራው ጉና ነው ይታያል። ለሌላ ቀን እጠቀማለሁ። ትልቁን ገዝቼ ፍሪጅ አስቀምጣለሁ። ይሄ እዚህ ጋር ደግሞ እቺስ ገዝቼ ነው የምጠቀም በረዱ ስለማረገው እንትሆነ በሌላ ከታተፈ ነው አወጣጥ እንደውም ታያላችሁ ውድ ቤተሰቦች፣ ፒዛ ይሄው ተጥዷል፣ እያለባው ነው ያያችሁታ። ውሸት ሽኖ እንዳትሉኝ ማለት ነው። አስቀምጪ፣ ቶሎ በይ ሂጂ፣ አስቀምጪ ነው እና አንዳንድ አንድ መልእክት የምናገረው በህይወታችን ላይ ባለችን ይደክማሉ፣ ስራ ስለሚበዛባቸው ያው ሀሳብ አለ፣ የቤቱ እንትን ሀሳብ ያደሉ ማለት ሰርቶ ማምጣት ግዴታቸው ስለሆነ፣ እኛ ደግሞ በተቻለን አቅሙ ባሎቻችንን ባለን በቤታችን መንከባከብ ባሎቻችን ሲበሳቆሉ ደግሞ በቃ መንከባከብ መንከባከብ ማለት እንዴት ነው ለሚለው፣ አሳያቸዋለሁ ማለት ነው። ለምን እኛ በተንከባከብናቸው ሰዓት፣ በቃ ትኩረት በምናደርግ ሰዓት፣ ለነሱ ቦታ በምንሰጥባቸው ሰዓት፣ ለእኛ ደግሞ የበለጠ ወይ ውዷ ሚስቴ ሚስቴ እንዳደረገችልኝ ሚስቴ እንዳደረገችኝ ሲሉ እንትን ይላሉ ማለት ነው። ለእኛ ክብር ይኖራቸዋል። ቤታቸውን ይወዳሉ። ወንዶች አይናቸውም ትኩረታቸውም ወደ ቤታቸው እንዲሆኑ ምን ማድረግ አለብን መሰላቸው? እዚች ጋ በስሱ ፈራርሽ ያለሁኝ ያሁኛ ከኋረ ቤ እንወዳለን ከኋረ ቤ ይሰራለሁ እና ወንዶቻችንን ቤታቸውን እንድናፍቁ ምን ማድረግ አለብን? ወደ ቤታቸው ለመምጣት እንዲጓጉ እንድናፍቁ ቤታቸውን ልጃቸውን ሚስታቸውን ምን ማድረግ አለብን? የሚወዱትን የሚፈልጉትን ነገር ማሟላት ግዴታ ነው። በተፈጥሮም በሸሪአም በአጠቃላይ በፐርሰንትም ወንድ ልጅ እንድትንከባከበው ሚስቱን ይፈልጋል። ወንድ ልጅ እንክብካቤ፣ ማክበር ይወዳል። በቃ ሴት ትጣላለች አይደለም። ወንድ ልጅን ስታከብሩት፣ ስታሞግሱት ደስ ይለዋል። የበላይነት ኃላፊነት ማንችላ በቃ ብዙ ነገሮች ይሰማል። በቃ ወንድ እስከሆነ ድረስ ባል እስከሆነ ድረስ ልናከብረው ግዴታ ነው። ለምን ባላችን ነው፣ በሱ ውስጥ ነን። እሱን እሱም ማክበር ደግሞ ግዴታችን ነው። መንከባከብም ደግሞ እንደዚሁ ሸሪያችን ይወዳል። ፍቅርን ይጨምራል። እኔ ለእሱ እንደዚህ ሳረግ እሱ ደግሞ ለእኔ ከኔ የበለጠ እንክብካቤ ይሰጠኛል፣ ያከብረኛል። ሌላ ነገር አይብኝም። በቃ የሚፈልጉትን ትሪት ስናረዳቸው ቤታቸውን ይጓጓሉ፣ አንቺነትሽን ይፈልጉታል። በቃ አንቺ ጋር ለመገናኘት ቤቱ ለመምጣት ልጁ ጋር በቃ ፍቅሩ እየጨመረ ይሄዳል። በቃ የትም አይሄድም። ያንችና ንቺ ብቻ ና ብቻ ይሆናል። ሀቂቃ በፐርሰንት ወንድ ልጅ አይኑን ወደኋላ ወደፊት ወደ ፊት የሚያዞረው መቼ ነው ታውቂያለሽ ወላ አንቺ ደካማ ሲሆኑ በፐርሰንት ማለት ነው እቤት የሚፈልገውን ነገር ካሟላሽ ባለው ቤትሽ ባለው ነገር በቃ በሚያቀርብልሽ ነገር ካሟላሽ ከተንከባከብሽው ፍላጎቱን ካሟላሽለት ምን ያህል ምንም ያችም ሴት ሴትናት ምን በቃ ልዕልት ብትመስል ሌላዋ ካላስ አንድና አንድ አንችን ወዶ መርጧል ምርጫው እስካደረገች ድረስ ወንድ ሳያፈቅርሽ ሳይወደሽ አያገባሽም። ይህን ወቅ በቃ ለአንቺ የዓለም ቆንጆ ነሽ ለሱ ማለት ነው አንቺ ስለዚህ እስ እስ ምርጫሽን ደግሞ ምርጫውን አንቺ ደግሞ በቃ አንቺን በቃ ምርጫ እንዳደረገ ትክክል እና ትክክል እንደሆነ በቃ ወደፊት መምራት ያለባት አንድን አንድ ሴት ሴት ብቻ ናት። ባለችሽ ነገር ሹሮም ሲሆን አንድ ቢጃማም ሲሆን ትሁን ፍክት ብለሽ አለሽ በቤት አስቤዛ መጠበቅ ግድላል። ማም እየደረሰ ነው። ያው እኛ እንደዚህ ፏፈሽ ብለናል። ፒዛችን እንዳያር እናየዋለን። ከፒዛው በመቀጠል ያለውን ነገር ደግሞ እናያለን ማለት ነው። እዩት እዩት እንዴት አባቱ እንዳይነፋ ማሻ አላ ተባረከላ አራህማን እየበላን ደግሞ እስከ መጨረሻው እናየዋለን። እና ውድ ቤተሰቦቻችን ይው ፒዛችን፣ ይው ቆንጆ ሆኖ በስሎ ወጥቶልናል። ሴቶች ብልጥ ሁኑ፣ ነቁ። ወላሂ ህወነት የሉ ብልጥ ሁኖ ባልሽን ተንከባከቢ። ውርደት አደለም፣ ማንነትሽ፣ ኩራትሽ፣ በቃ ቤትሽ ነው። ቤትሽን ወደንች ክላስ እንደ ሴት እስካገባይ ድረስ ሜጅሽን ብስሚላህ ራህማን ራሂም አንዴ ሴት ልጅ እስካገባይ ድረስ ቤቷን መንከባከብ ባሏን ልጆቿን ግዴታዋ ነው፣ ግዴታዋ ደሞስ ልጆቻችሁ ሊረብሿችሁ ይችላሉ። ኡፍ ነው እጅሽን፣ ሊረብሿችሁ ይችላሉ። ግን ልጆች የቤተሰብን ፍቅር ማየት አለባቸው። በቃ ከላስ ብዙ ሰው እኔ ለምን አታስተኛ እሺ እሺ እሺ፣ በቃ ብዙ ሰው ለምን አታስተኛትን ምናምን ትሉኝ አላቸው። ይኔና እና የአባቷን መከባበር ፍቅርን ስታይ አባቷን ትወዳለች፣ እኔን ትወዳለች ታከብራለች። ወደፊት ለእኛ ያላት እንትን ክብር፣ መውደድ፣ ፍቅር ታያለች እና ይህ ነው ልቆራርስ ማለት ነው ፔዛዬ ሰጥቻችሁት ይት በቃ ፒዛ ይውት ማሻአላ፣ ይሄን ይመስላል ፒዛችን። ማሜ ሲመጣ ነው የምንበላው። ኖር ነው ማሜ መጣ። ማነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሜ መጣ።

በደንብ እናጥበዋለን። እስኪ ማሜ አሳያቸው አሳያቸው። እስኪ ላይታይ ይችላል። በርግ ሁለተኛ ዙር እንዴት ነው?

ይውላችሁ ምሽታች እንደዚህ ዋ ፈሽ ያው መሚል ሊጸዳዳ ገና አልጨረሰም። እኔ ቀድሜ ገብቼ እንደዚህ ነጓጉሻ አለው አምር ሰው ባለው አልሐምዱሊላህ፣ አልሐምዱሊላህ ወ ሽኩር እያልኩኝ አላህን እያመሰገንኩ ዳቢ ሳይ እንዳይቀዘቅዝ ገጥመዋለሁ። በትዳሬ በቤቴ በልጆች በልጄ አንድ ልጅ ያለን ስንት ልጅ አላችሁ ላላችሁን እንደዚህ እንትን ብዬ አላህ በሰጠኝ ኒዕማ አልሐምዱሊላ ወሽኩርላህ እያልኩኝ አላህን አመሰግነዋለሁ። አላህ ደግሞ ከዚህ የተሻለ ወምሩ አላህ የራዝቀን። እናንተም ደግሞ አላህ የምትፈልጉትን የማታ እንጀራ አላህ ይስጣችሁ። ጥሩ ትዳር በፍቅር በደስታ የምትኖሩ ሳቅ በሳቅ የሆነ ትዳር አላህ ይወፍቃችሁ ብኢዝኒላህ። እና ምሽት ይሄን ይመስላል። እስኪ ማሜ እስኪዋ ደግሞ ወይሚጥሻ ያለ አባርየው ማሻአላህ ያ ረሕማን እሽ ማሜ እና በር እንዳልገባ የተከለከልኩበት ዋናው አላማ ይሄ ነው ማለት ነው። ነው ደስ ብለልከካለው የተለየ ነው። እንዳያችሁት ከማስያጅ ጀምሮ እስከተለያዩ ነገር ቤዛም አለ። ያው በጣም ጓዝ ነው

በቃን የተለየ ነው። ወላሂ አይ፣ ዛሬ ብቻ ነው እንደ ውድዬ፣ ዛሬ ብቻ ነው እንደምከባከቡ የተንከባከቡ። አይ ምን አለ መሰለው ገጠር ስለከረምክ ትንሽ ፊት ፀሐይ ብርድ አዎ፣ አንዴ እና

እና ሀባይብ፣ ይሄን ይመስላል። ዝሮ ዝሮ ቤታችሁን አክብሩ፣ ባላችሁን ተንከባከቡ ለማለት ነው። ምሽታችን እንደዚህ ፏፏሽ ልጃችን ጋር እና እየተጫዋወትን እየተዝናና ውይ፣ እሽ ማማያ ጓደኞች፣ በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ባይ።